ይህ የአንድ ሰው የመኖሪያ መንደር ነበር። አንድ ግለሰብ ያሻውን እያደረገ የፈለገውን እየሾመ የጠላውን እየሻረ ቀልቦ ያልተቀበለውን እየገደለ ውቃቢው ያልወደደውን እያሰረ የኖረበት መንደር። መንደሩ ቨርሳይልስ ኦፍ ዘጀንግል የሚል ስያሜ ነበረው። የሚኖርበት ግለሰብ ቤተሰቦቹ ባወጥለት ስም ጆሴፍ ዴዝሪ ሞቡቱ ይባላል። ራሱን ይጠራ የነበረው ግን ሞቡቱ ሴሴ ሴኮ ኩኩ ንግቤንዱ ዋዛ ባንጋ ብሎ ነው። ይህ ሰው በዚህ ረዥም ስሙ እየተጠራ በዚህ ረዥም መንደር ውስጥ ይኖር ነበር። የቀድሞዋ ዛይር የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት የነበረው ሞቡቱ በዘመኑ ይኖርበት የነበረውና ያስገነባው ቤተ መንግስት ነው። 32 ዓመታት አገር የተመራበት ቤተመንግስት አሁን እንዲህ ያለ መልክ አለው። ፈራርሶ ተወዳድሶ ተገነዳድሶ ይገኛል። አምባገነኖች ህዝብን ጨምድደው ሲገዙ ከላይ ግንባሩን ከታች እግሩን እያሉ ብቻ አይደለም ቅንጡ ቤተ መንግስቶችንም በመገንባት ነው። በውድ የግንባታ ግብአቶች የሚያንጿቸውን ቤተመንግስቶች መንግስቶች በዘመናቸው ያለ ይሉኝታ ይገነቧቸዋል። እነሱ ከስልጣን በተወገዱ ማግስት ግን ህዝብ የመጨቆኛ ማዕከላቱ ነበሩ ስለሚያስብ ወይ እንደ ሞቡቱ ቤተ መንግስቲ አለያም እንደነ ዳም መንበር ለሙዚየምነት ያውላቸዋል። ሞቡቱ በአገሩ የዘመን ቆጠራ 1965 ላይ መንግስትን ፈንቅሎ ስልጣን ሲይዝ ቀድሞ የሰራው የህዝብ ኑሮን የሚያሻሽል መንገድና ግድብ አለያም የድሃን አንጀት የሚደግፍ ምርት ወይም የማህበረሰብን ችግር የሚያቃለል ትምህርት ቤት አይደለም ቤተ መንግስት ነው። በዚህ መንደር ውስጥ ሶስት ቤተ መንግስቶችን አንጿል። የእንግዳ መቀበያውንና የመዝናኛ ቦታዎችን ሳይጨምር የአውሮፕላን ማረፊያ የኦሎምፒክ ጨዋታዎችን የሚያስተናግዱ ስታዲየሞች፣ ለመንደሩ ኤሌክትሪክ የሚያመነጭ ግድብ፣ ትልቅ ሆስፒታል፣ ግዙፍ ሞሎችና መሰል የሞቡትን ግርማ ሞገስ የሚያጎሉ ግንባታዎች የተሟሉበት ነው። የመጀመሪያ ሚስቱ ስትሞትም ለእሷ መቀበሪያ የሚሆን ግዙፍ ቤተ ክርስቲያን አንጾበታል። ከዚሁ ቤተ መንግስት ውስጥ ሆኖ በህዝብ ሀብት ያጻፈውን መጽሐፍ በዚሁ ቤተ መንግስት ድል ባለድግስ አስመርቆት ህዝብ እንዲገዛውም ትእዛዝ ሰጥቷል። ሞቡቱ በዚህ ቤተ መንግስት ውስጥ ስለሱ ዜማ የሚደርሱ ግጥም የሚጽፉ ሙዚቃ የሚያቀናብሩ ባለሙያዎችን የያዘ ባንድ ነበረው። ፓፓ ሞብቱ ለእርሱ ከተዘፈኑ ዘፈኖች አንዱ ነው። ፓፓ ሞብቱ ፓፓፕ ፊልድ ማርሻል እንዲህ የተቀናጣ ህይወት የኖረበት ቤተ መንግስት አሁን ወደ ፍርስራሽነት ተቀይሮ ትዝታው እየጠፋ ነው። የአምባገነኖችን አሻራ ማየት የማይፈልግ ህዝብ፣ ፈልጠው የቆረጡትን መሪዎች ማስታወስ የማይሻው ተገዢ፣ ቀንና ሁኔታዎች ተገጣጥመው መሪዎቹን ሲጥልለት፣ መቀመጫቸውን መናድ፣ ቤተ መንግስታቸውንም ማፍረስ ቀዳሚ ስራው ሆኗል። ሞብቱ ከ32 ዓመታት በኋላ ከዚህ ቤተ መንግስት ተጠርጎ ሲወጣ ቀድሞ የፈረሰው ይኸው ቤተ መንግስት ነው። በወቅቱ የሞብቱ ፕሮቶኮል ኃላፊ ሆኖ በዚሁ ቤተ መንግስት ውስጥ ይሰራ የነበረው ሚካኤል ከፈራረሰ በኋላ ወደ ቦታው ሄዶ በብስጭት ሲናገር እንዲህ አለ። በጣም ነው የተናደድኩት። ይህንን ቤተ መንግስት የማውቀው እንደዚህ ሆኖ አይደለም። ልቤን የተነካው በጣም ያበሳጫል። ይህ ታላቅ ሰው የኖረበት መንደር ነበር። የቤልጂየሙን ንጉሥና የፈረንሳዩን ፕሬዚዳንት ተቀብለን ያነጋገርንበትን ቦታ ይህ ነበር። ምቾት ያንደላቀቀው ሞብቱ የኮንጎን ሀብት ዘርፎ ከመክበሩ በፊት በወታደር ቤት ከሚያገኛት ደሞዝ ውጭ ምንም ያልነበረው መናኛ ድሃ ነበር። አባቱ ገና የስምንት ዓመት ልጅ እያለ ስለሞቱ እድገቱ ከእናትና አጎቱ ጋር ነበር። በሆቴል ቤት ውስጥ አስተናጋጅ የነበሩት እናቱ ትምህርቱን ከአንደኛ ደረጃ በላይ የሚያስተምሩበት አቅም አልነበራቸውም እና እድሜው ለሃይስኩል ሲደርስ የቅኝ ገዢዎቹን የቤልጅየሞች ሰራዊት ተቀላቀለ። በተማረበት የቤልጅየሞች የሃይማኖት ትምህርት ቤት ውስጥ የነበረውን ቆይታ የሚያስታውሱ ጓደኞቹ ጎበዝ ግን ደግሞ ዋልጌ ነበር ይላሉ። ቀልድ አዋቂና ስፖርት ወዳድ እንደነበር የሚያስታውሱ እነዚህ የትምህርት ቤት ጓደኞቹ በስልጣን ዘመኑ ያሳየውን ኮስታራ ባሕሪና ክፋት ከየት አመጣው ሲሉ ይጠይቃሉ። በእርግጥም ሞቡቱ ቀልደኛም ዋልጌም ነበር። እሱ የተማረበትና የክርስቲያን ወንድማማቾች ትምህርት ቤት እየተባለ ይጠራ የነበረው ተቋም ውስጥ ከነበሩት ሕጎች አንዱ ከተቃራኒ ፆታ ጋር አለመገኘት የሚል ነበር። ሞቡቱ ግን ይህንን ሕግ ጣሰ። ከአዳሪ ትምህርት ቤቱ የወንዶች ግቢ ወጥቶ በአቅራቢያው በ የሚገኘው የሊዮን ድቫልቭ ወንዝ ላይ ከአንዲት የአገሩ ቆንጆ ጋር በጀልባ ሲንሸራሸር በቄሶቹ መምህሮቹ ተገኘ። እንዲህ ያለ ተግባር ሲፈጽም የተገኘ ተማሪ ወደ ቤተሰቡ ይሸኛል። ቤተሰቡ ለመቀለብና ለማስተማር አቅም ከቸገረው ግን ቅጣቱ የቅኝ ገዢውን የቤልጅየምን ሰራዊት ተቀላቅሎ ለሰባት ዓመታት ማገልገል ነበር። መቡቱ ዘ ፎርስ ፐብሊኪው እየተባለ የሚጠራውን የቅኝ ገዢዎቹን ጦር ተቀላቀለ። ይህ ሰራዊት የሞብቱን የህይወት አቅጣጫ ቀየረው። ከክርስቲያን ወንድማማቾች ትምህርት ቤት ተመርቆ ቄስ ይሆናል ተብሎ ሲጠበቅ በሃምሳ አለቃ ማዕረግ ወታደር ሆነ። በ1958 መጨረሻ ላይ ሞብቱ በቤልጂየሞች አማካኝነት ለጋዜጠኝነት ስልጠና ወደ ብራስልስ ተላከ። ወቅቱ ቅኝ ገዥዋን ቤልጅየምን ከያኔዋ ዛይር ከዛሬዋ ኮንጎ የሚያስወጣ ንቅናቄ የተጀመረበት ነበርና ከንቅናቄው መሪዎች አንዱ የሆነውን ፓትሪስ ሉሙምባን ተዋወቀው፣ ወዳጅነታቸውም ጠነከረ። ቤልጅጎችን ይግረማችሁ ብሎ የሉሙምባን የኮንጎ ብሔራዊ ንቅናቄ ተቀላቀለ። ንግግርና ፍጥነት የሚሆንለት ሞብቱ የፓትሪስ ሉሙምባ ረዳት ሆነ። የነፓትሪስ ንቅናቄ አይሎ ቤልጅየምን ጠርጎ የማባረሩ ነገር እውነት እየሆነ ሲመጣ በብራሰልስ በሚገኘው የአሜሪካ ኤምባሲ ውስጥ ድርድር ተጀመረ። ድርድሩ በቅኝገዢዎችና በብሔራዊ ንቅናቄ አመራሮች በኩል ነበር። የንቅናቄው አባላት በፓትሪስ ሉሙምባ እየተመሩ ከቤልጅየሞች ጋር ሲወያዩ የአሜሪካውን አምባሳደር ቀልብ የሳበው ግን የ30 አመቱ ወጣት ሞብቱ ነበር። ወጣቱ አምሳ አለቃ በአሜሪካው ዲፕሎማት አይን ውስጥ ገባ። ከዚያም አምባሳደሩ ለሲአይኤ እንዲህ የሚል ማስታወሻ ላኩ። ከቡድኑ ውስጥ አንድ ወሳኝ ሰው አለ። የልሙምባ ጸሐፊ ነው። ማንም ከቁብ ቆጥሮት በተደራዳሪዎቹ ስም ዝርዝር ውስጥ እንኳን አላስገባውም ነበር። ግን እዚህ የነበርን ሁላችንም የተደመምኑ በሱ ነው። በጣም ወጣት ፈጣን፣ ግን መብሰል የሚቀረውና የላቅ አቅም ያለው ሰው ስሙም ሞቡቱ የሚባል ጎበዝ ሰው አለ። ትኩረት ይደረግበት። ይህ አሜሪካዊ ዲፕሎማት ለአገራቸው የደህንነት ተቋም የላኩት ማስታወሻ ነው። ከዛን ጊዜ ጀምሮ በኮንጎ ምድር ሲአይኤ በጥብቅ የሚከተለውና የሚከታተለው ሰው ሞብቱ ሴሴሴኮ ሆነ። ቤልጅየሞችም ወጡ። ከሌሎች ተቃዋሚዎች ጋር በተደረገ ድርድር ጆሴፍ ቡቡ ፕሬዚዳንት ፓትሪስ ልሙምባ ጠቅላይ ሚኒስትር ሆነው ኮንጎን እንዲመሩ ተሰየሙ። ግን ብዙም አልቆዩም። በእነሱም በአገሪቱ ሰራዊትም ውስጥ ክፍፍል ተፈጠረ። ጦሩ መንግስት እንፈነቅላለሁ ብሎ ተንቀሳቀሰ። ሞቡቱ ከጥቂት ታማኞቹ ጋር ሆኖ ፓትሪስ ሉሙምባን ገደለው። ኮሚኒስትን ሉሙምባን ባስወገድ ነው ብሎም ጨፈረ። ከኋላ ሲአይኤ እና ቤልጅየም እንዳሉበት ግን ለህዝብ አልተገለጸም። የአገሪቱ ፕሬዚዳንት ጆሴፍ ቡቡም ለሞቡቱ ለታይሆን ዘንድ ሜጀር ጄኔራል አድርገው ትከሻዎችን በኮከብ ድርድር ሞሉ ተብሎለት በዚህ ሁኔታ ከአራት ዓመታት በላይ ግን አልቀጠለም። ሞቡቱ የቡቡን መንግስት ፈነቀለውና ፕሬዝዳንት ነኝ አለ። ማዕረጌም ፊልድ ማርሻል ነው ሲላወጀ በ35 ዓመቱ በ1965 ሞቡቱ ሴሴኮ ወደ መንበረ ሥልጣን ሲመጣ ኮንጎ ሊያልፍላት ነው ብለው እና አሜሪካ ወሩ። ወጣቱ መሪ፣ ለውጥ ፈላጊው ፕሬዚዳንት በዛይር ነገሰ ብለው ዘመሩ። የወቅቱን የአፍሪካ አምባገነኖች ለሪዮት ዓለማዊ ምክንያታቸው ሲሉ ማወዳደስ የሚሆንላቸው ያኔው የአሜሪካ ፕሬዚዳንት ሮናልድ ሬገንም አድናቆታቸውን ገለጹለት። ለፕሬዚዳንት ሞቡቱ ያለኝን አድናቆት ገልጬለታለሁ። ድፍረት ለተሞላባቸው እርምጃዎቹና ውሳኔዎቹ አድናቆታለኝ። ከወጣት ሀገር የመጡ ወጣት መሪ ቢሆኑም እኛ አሜሪካውያን ከሳቸው የምንማረው ብዙ ነው። በቻድ ሊቢያ የምትደግፋቸውን አማጽያን ለመዋጋት የሚያደርጉት እንቅስቃሴ ይበል የሚያሰኝ ነው። አስቸጋሪ የሆኑ ግን በሞቡቱ የተፈጸሙ የኢኮኖሚ ማሻሻያ እቅዶች በዛየር ታይተዋል። ይህ ተጠናክሮ እንዲቀጥል እንደግፏል። አብዛኞቹ አምባገነኖች እንዲህ ባለ የአሜሪካ ውዳሴና ሴራ ወደ ስልጣን የሚመጡ ናቸው። ሞብቱም እንዲሁ ነበር። ከምዕራባውያኑ እየተወደሰ የአገሩን ሕዝብ ከሰሜን እስከ ምዕራብ እያጨደ የአገሩን ሀብት ከሰሜን እስከ ደቡብ ይዘርፍ ነበር። ኮንጎ በማዕድን የበለጸገች በተፈጥሮ የታደለች ብትሆንም የጠለቀ ድህነት እንዲያቆራምዳት የባሰ ፍርሃት እንዲያረዳት የሚያደርጉ ተግባራትን የወሰነባት ሞብቱ አራቁቷታል። ኮንጎ ለሞብቱ ኪሱ ነበረች። ከዩራኒየም፣ ከአልማዝ፣ ከወርቅ፣ ከኮባልት፣ ከነሐስና ከሌሎች ማዕድናት በቢሊዮን የሚቆጠር ዶላር ሀብት በየአመቱ የምትዝቀው ኮንጎ የዜጎቿ አመታዊ የነፍስ ወከፍ ገቢ ግን አንድ መቶ ስልሳ ዶላር ብቻ ነበር። ሞብቱ ግን ከአጠቃላይ የአገሪቱ ሀብት ስልሳ በመቶውን ለግሉ ይወስዳል። ዘራፊው እርሱ ብቻ ሳይሆን የዘረጋው ቢሮክራሲም በጠቅላላ ነበር። ሚኒስትሮቹን ሰብስቦ ስትሰርቁ ጥበብ በተሞላበት ሁኔታና ቀስ እያላችሁ ይሁን በአንድ ጊዜ እናግበሰብሳለን ካላችሁ አስራችኋለሁ ብሎ ሲመክራቸውም በቴሌቪዥን ታይቷል። በአገሪቱ ሙስና ከመንሰራፋቱ የተነሳ በኦክስፎርድ መዝገበ ቃል ውስጥ ክሊፕቶክራቲክ ሬዥም ወይም የሌቦች ስብስብ ስርዓት ከሚለው ቃል ፊት ለፊት የሞቡቱ አገዛዝ የሚል አቻ ትርጉም እንዲቀመጥ ተደርጎ ነበር። የቤልጂየሙ የፊልም ባለሙያ ቴሪ ሚሼል ሞቡቱ ኪንግ ኦፍ ዛይር የሚል ዶክመንተሪ ለመስራት በሄደ ጊዜ ያጋጠመውን በማስታወሻው ላይ እንዲህ ዘግቦታል። በሞቡቱ ዘመን ወታደሮች ደሞዝ በጊዜ ስለማይከፈላቸው ወረፋ ይፈጽማሉ። ትራፊክ ፖሊሶች ባለመኪኖችን እያስቆሙ ክፍያ ይጠይቃሉ። የመንግሥት ሥራ አስፈጻሚዎችና ሠራተኞች ከተገልጋዩ ኅብረተሰብ በግልጽ ጉቦ ይጠይቃሉ። ለሆስፒታል ተራ አስከባሪዎች ጉቦ ካልሰጠሃቸው ወረፋ ቢደርስህ እንኳን እዛው ተገትረህ ትውላለህ እንጂ ማንም አያሳልፍህም። ጉቦ ከፍለህ ከዶክተሩ ፊት ስትቀርብ ደግሞ ዶክተሩም ሽጉጥ ካላደረክለት ሙያውን አክብሮ ያስተናግደኛል ብለህ ካሰብክ ሞኝ ነህ። በደል ደርሶብኛል ብለህ ወደ ፍርድ ቤት ስትሄድ ለዳኞቹም ሸጎጥ ካላደረክ በደልህን የሚሰሙበት ጆሮ የላቸውም። የውጭ ዜጋ ሆነ ወደ ሀገሪቱ ስትሄድ ከኤርፖርት ጀምሮ አልጋ እስከምትይዝበት ድረስ በሰበብ አስባቡ ገንዘብህን ለመበተን ትገደዳለህ። ሌላው ቀርቶ መንገድ ጠፍቶብህ መንገድ ላይ ድንገት ያገኘውን ሰው ይቅርታ፣ ወደ ሆቴል የመሄድ ፈልጌ ነበር፣ በየት በኩል ነው ብለህ ብትጠይቀው እነግርሃለሁ፣ ግን ስንት ትከፍላለህ የሚል ጥያቄ ሲጠይቅህ ክው ብለህ ልደነግጥ ትችላለህ። በአጠቃላይ ሲታይ የሞብቱ ዘመን ማንኛውም ነገር በሙስና የሚከናወንበት መጥፎ ዘመን ነበር ማለት ይቻላል። ሞቡቱ የአገሪቱን ሀብት ወደ ካዝናው የአገሩን ሰው ደግሞ ወደ መቃብር ሲያስገባ የኖረ ፕሬዚዳንት ነበር። ከ965 እስከ 997 ድረስ በአንቀጠቀጣት ዛይር ብዙዎችን ቀጥቅጧል። በስልጣኑ የመጀመሪያ ሰሞናት ተቃዋሚዎቹን በአደባባይና በሕዝብ ፊት እየገደለ ስልጣኑን የማጠናከር ፖሊሲ ተገበረ። በዚህም የራሱ ሚኒስትሮች ጭምር ለሕዝብ እያሳየ ሲገድል ጠንከር ያለ ጥያቄ ያነሱበትን ወፌ ላላ ሲገርፍና ሲያስገርፍ ይታይ ነበር። በዚህ መልኩ ጥቂት ዓመታትን ከዘለቀ በኋላ ስልት ቀየሰ። ተቃዋሚ ያላቸውን ሰዎች ከፍተኛ መጠን ያለው ገንዘብና ስልጣን በመስጠት ማጥፋት አለብኝ አለ። ይህንን ፖሊሲውን ጠላትን መውደድ ሲል ጠራው። በዚህም በጉልበት በስልጣንና በገንዘብ በአገሪቱ ተቃዋሚ እንዳይኖር ካደረገ በኋላ በ1974 ምርጫ አካሄደ። አንድም ተቃዋሚ ባልተሳተፈበት በዚያ ድግስ ላይ በምርጫ ጣቢያዎቹ አረንጓዴ ለምላሜ፣ ቀይ ለትርምስ የሚሉ ሁለት አይነት ኮሮጆዎችን አዘጋጅቶ ብሔራዊ ፌዙን ተጫወተ። የቀድሞው የዛይር ፕሬዝዳንት ማንኛውም ዜጋ ፖፑላር ሙቭመንት ኦፍ ሪቮሉሽን የተባለውን ፓርቲው እንዲቀላቀል አስገዳጅ ሕግ አውጥቶ ነበር። ሕጻናት ሲወለዱም ወዲያውኑ የፓርቲው አባል እንዲሆኑ ያወጣው ትዕዛዝ ሲፈጸም ኖሯል። በዚህም በአገሪቱ ውስጥ የተወለዱ ጨቅላ ሕጻናት እንደተወለዱ የፓርቲው አባል መሆናቸውን የሚገልጽ የምስክር ወረቀት ይሰጣቸው ነበር። ይህንን የሚቃወሙ ወላጅ ካለ የእጁን ያገኛል። ሞቡቱ ከገዳይነቱና ዘራፊነቱ በተጨማሪ አንድ የሚታወቅበት ጉዳይ ለስም የሚሰጠው ትኩረት ነው። የሀገሩን ሕዝብ በሙሉ ስሙን በአፍሪካ ቋንቋና ባህል እንዲሰይም አውጇል። አርያነቱን ወስዶም ጆሴፍ ዴዝሪ ሙቡቱ ሲል ወላጆቹ አውጥለትን ስምጥሎ ሙቡቱ ሴሴሴኮ ኩኩ ንግቤንዶ ዋዛ ባንጋ ሲል ራሱን ሰየመ ትርጉሙም የዘላለም አርበኛና ተዋጊ በብልሃቱና በጀግንነቱ ድል አድራጊ እሳት ተንተርሶ እሳት ደርቦ የሚተኛ ለህይወቱ ሳይሳሳ ከጦርነት ወደ ጦርነት ለመዝመት የማይታከት ማለት ነው በዚህ መልኩ የአገሪቱን ህዝብ በሙሉ ስሙን እንዲቀይር ካደረገ በኋላ የከተሞችንም የአገሪቱንም መጠሪያ ቀየረው ሞብቱ እሱ የሚያደርገውን ከነብር ቆዳ የተሰራ ቆብ ሌላ ሰው አድርጎት ከተገኘ እንዲገደልም ትዕዛዝ አውጥቶ ነበር ሞብቱ ስለ ራሱ ብዙ እንዲነገር ብዙ እንዲዘፍን ብዙም እንዲጻፍ ይፈልግ ነበር። ዓለም ሁሉ የሚያደንቀውን ፕሬዚዳንታችሁን የማታወድሱ እናንተ የዛይር ህዝቦች፣ ምንኛ የተረገማችሁ ናችሁ ሲልም ህዝቡን ይቀሰቅሳል። መጽሐፍ አጽፎ ስለ መጽሐፌ ካላወራችሁ ብሎ ህዝብ ያስጨንቃል። ሙዚቃ ዘፍኖ በየቦታው ካልከፈታችሁት ብሎ ህዝብ ይቀጣል። በዚህ የገጽታ ግንባታ ስራው ምክንያት በአገሪቱ ቴሌቪዥን የየትኛውን ባለሥልጣን ስም እንዲጠራ ፍላጎት አልነበረውም። እንደ ሹራብ ክር ተጎልጉሎ የሚያልቀው የሱ ስም ከነፊልድ ማርሻል ማዕረጉ ሲጠራ፣ የሌሎች ባለሥልጣናት ግን ኃላፊነታቸው ብቻ ተጠቅሶ ያልፋል። ለምሳሌ የውጭ ጉዳይ ሚኒስትሩ የፈረንሳያቻቸውን ተቀብለው አነጋገሩ ተብሎ ሊዘገብ ይችላል። የአገሪቱ ቴሌቪዥን የማታ ዜናውን ከመጀመሩ በፊት ሞብቱ በደመና የተሸፈነውን ሰማይ ሰንጥቆ ከሰማይ ሰማያት ወደ ምድር ሲወርድ የሚያሳይ የተቀነባበረ ምስል ለደቂቃዎች ያሳያል። ሚኒስትሮቹም ሆኑ ሌሎች ሹሞች ስለ እርሱ እንዲናገሩና እንዲመሰክሩም ይወተው ነበር የትኛውም አምባገነን ሲያስነጥስ እጅ የማሀረብህ ይሁን ብሎ የሚዘረጋ አድርባይ እንዳለው ሁሉ ሞብቱም እንዲህ ያሉ ብዙዎች በዙሪያው ነበሩ በአንድ ወቅት የሀገር ውስጥ ጉዳዮች ሚኒስትሩ የነበሩት ኢንጉሉ የካቢኔ ስብሰባ ላይ ሞብቱን የሚመለከት አንድ ውሳኔ ሀሳብ አቅርበው ነበር የውሳኔ ሀሳቡ እንዲህ ይላል እግዚአብሔር የተመሰገነ ይሁን ታላቅ ነቢይ ወደር የሌለው መሪ ሰጥቶናል። ይህ ነቢይ ነፃ አውጫችን መሲያችን ነው። ከአሁን ሰዓት ጀምሮ ቤተ ክርስቲያናችን የፖፑላር ሙቭመንት ኦፍ ሪቮሉሽን ፓርቲ ጽፈት ቤት ሲሆን ወንጌላችን ደግሞ ሞቡቲዝም ነው። በመሆኑም የኢየሱስ ክርስቶስ የስቅለት ሐውልት ከቆመበት ተነስቶ የነቢያችን የሞቡቱ ሐውልት ይተካ። ሞቡቱ በልጅነቱ ስፖርት ይወድ ነበር። በፕሬዚዳንትነት ዘመኑም ስፖርት የአገሬን ገጽታ ይገነባል በሚል እምነት የወቅቱን የዓለም ቦክሰኞች መሐመድ አሊንና ጆርጅ ፎርማንን ወደ አገሩ ወስዶ አፋልሟል። እግር ኳስም እንዲሁ እኔን ለዓለም ያስተዋውቀኛል ብሎ በማመን በአገሪቱ ብሔራዊ ቡድን ላይ ገንዘብ አፍሰሷል። ያኔዋ ዛየር የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ የእግር ኳስ ስኬት የሚነሳው ኢትዮጵያ ባዘጋጀችው ስድስተኛው የአፍሪካ ዋንጫ ነው። እንደ አውሮፓውያን አቆጣጠር በ1968 በያኔው የቀዳማዊ ኃይለሥላሴ በአሁኑ የአዲስ አበባ ስታዲየምና በአስመራው ቼቸሮ ስታዲየም በተካሄደው ውድድር ስምንት ሀገራት ተሳትፈው ነበር። ንጉሱ አጼ ኃይለሥላሴም በአዲስ አበባ ስታዲየም መክፈቻና መዝጊያውን ታድመዋል። እነመንግስቱ ወርቁና ሉቻኖ ቫሳሎን የያዘው የኢትዮጵያ ብሔራዊ ቡድን አራተኛ ደረጃን ይዞ በጨረሰበት በዚያ ጨዋታ የሞብቱ አገር ጋናን አንድ ለዜሮ በማሸነፍ ሻምፒዮና ሆናለች። ተጫዋቾቹ ወደ አገራቸው ሲመለሱ ከዳጎስ ያለ ሽልማት ጋር የጀግና አቀባበል ተደርጎላቸዋል። ይኸው ብሔራዊ ቡድን በግብፅ የተዘጋጀውን የ1974ቱን ዋንጫም አንስቷል። በዚሁ ዓመት በምስራቅ ጀርመን ይካሄድ የነበረው የዓለም ዋንጫ ላይ ለመሳተፍ የአገሪቱ ብሔራዊ ቡድን ሲያልፍ በዛየር ትልቅ ደስታ ሆኖ ነበር። ሞቡቱም ተጫዋቾቹን በቤተ መንግስት ጠርቶ በአፍሪቃ ያሳዩትን ስኬት በዓለም መድረክ መድገም እንደሚገባቸው አዞ ከብሔራዊ ቡድን ጋር በርካታ ደጋፊዎችን ወጌሾችን ጠንቋዮችንና አስማተኞችን ጨዋታ ወደሚደረግበት አገር ላከ። ዛይርን ግን ጠንቋይም ሆነ አስማተኛ አልታደጋትም። ገና በመጀመሪያው ጨዋታ በስኮትላንድ ሁለት ለምንም ተሸነፈች። በሁለተኛው የማጣሪያ ጨዋታ ደግሞ በዩጎዝላቪያ ዘጠኝ ጎል ተቆጥሮባት አንድም ሳታስገባ አለቀ። የዛይር ከምድቧ የማለፍ ነገር አጣብቅኝ ውስጥ ገባ። ሶስተኛዋ ተጋጣሚ ደግሞ ብራዚል ነች በዚህ ጊዜ ሞብቱ ከቤተ መንግስቱ ወደ ጀርመን ባለስልጣናት ልኮ ለተጫዋቾቹ መልእክት እንዲደርስ አደረገ በቀጣዩ በብራዚል ጨዋታችሁ አራት ለዜሮ የምትሸነፉ ከሆነ ለከፋ ቅጣት ተዘጋጁ ተብላችኋል ሲሉም መልእክተኞቹ የተላኩትን አደረሱ በእርግጥ ጨዋታው ሶስት ለባዶ አለቀ ተጫዋቾቹ ወደ አገራቸው ሲመለሱ ወደ ሞብቱ ቤተ መንግስት ተጠሩ አዋርዳችሁናል አዛዡ እንደተማረከበት ጦር ነው ብትንትናችሁ ይወጣው ማንኛችሁ ሜዳ ላይ ያልነበራችሁ ያመጣችሁም ለዚህ ሁሉ የተዳረግነው ሶስት ጎል ያስቆጠረባችሁንና ሲያተረማመሳችሁ ያመሸውን የዩጎዝላቪ አጥቂ እግሩን ባለመስበራችሁ ነው። ስለዚህ የእሱን እግር ባለመስበራችሁ ያመጣችሁትን ኪሳራ የምናወራርደው የእናንተ እግር በመስበር ነው አላቸው። ከዚያም ከፊሎቹ ለስራት የተመረጡት የልዑካን ቡድን አባላት ደግሞ ለግድያ ተዳረጉ። ሞብቱ የአገሩን ሰውና ሀብት እንዳሻው ሲያደርግ 32 ክረምቶች መጥተው ሄደዋል። በክፉ አገዛዙ የተማረሩት አሜሪካውያንም ለስማቸው ፈርተው ሸሹት። የስልጣን ጀንበሩን መጥለቅ ጀመረች። በ1997 ለ30 ዓመታት የትጥቅ ትግል ያደረጉት ሎረንት ካቢላ በነፖል ካጋሜና ዮዌሪ ሙሴቬኒ የታግዘው የሞብቱን መንግስት አሸነፉት። ጦሩ ተበታተነ። ደልቃቃው ሞብቱ የተደላደለ የሚመስለው መንበሩ ተገዝግዞ ማለቁን አላወቅም ነበር። ግንቦት 23 1997 የተከፈተበት ድንገተኛ ጥቃት ስልጣኑንም አገሩንም አሳጣው። በጥድፊያ አገሩን ለቆ ወጣ። ከቶጎ በተላከለት አንቶኖ ፈትኖ ሲወጣ የተቀዳ ሻይ እንኳን አልቀዘቀዘም ነበር። የሁኔታውን አጣዳፊነት የጻፉ ድርሳናት ሞብቱ ሳይዘጋጅ አገር እንደለቀቀ የታወቀው ከዛየር ያስወጣቸው አውሮፕላን ቶጎ ሎሚ ሲያርፍ ሚስቱ በሌሊት ልብሷ መገኘቷ ነው ይላሉ። ሞብቱም ተሰደደ፣ ቤተ መንግስቱም ተናደ። የአገሪቱን ስም ወደ ዲሞክራሲያዊት ሪፐብሊክ ኮንጎ ተመለሰ። ከቶጎ ወደ ሞሮኮ ተሻግሮ የኖረው የቅንጡ ፕሬዝዳንት ስልጣኑን ካጣና ከአገሩ ከወጣ ከአራት ወራት በኋላ በጉሮሮ ካንሰር ሞተ። በብዙ አጀብ በቅንጡ ቤተ መንግስቱ የኖረው ሞብቱ በሶስት ሜትር መቃብሩ ሲገባ ለቅሶ ላይ የተገኙት አስር የማይሞሉ ቤተሰቦቹ ነበሩ። መልካሙን ሁሉ በመመኘት በዚሁ ተሰናበትን።